ያቆኛል ከዛ፣ ማለት እንደምትወደኝ ነው ማውቀው ኔ ሁሉም ቤተሰብ ነው የሚያውቀኝ። ከዛ በኋላ ግን ሽማግሌ ሊላክ ነው፣ ልንጋባ ነው ሲባል ሁሉም ሰው ተቀያየረ። ከዛ ለእኔ በጣም ግራ አይገባኝ። ማለት ቅዱስና ልዩ ተጣልተዋል ተብሎ በብዙ ሚዲያዎች ላይ ብዙ የተለያዩ ሀሳቦች እያጋሩ ይገኛሉ። ና እኛም ልክ መረጃውን ስንሰማ እንደ እንሳቅ ሚዲያ፣ እስቲ ያለውን ሁኔታ በተቻለን አቅም ከተለያዩ ሶርሶች ወይንም የሀሳብ ምንጮችን አንድ ላይ በማድረግ እውነታው ምን ያህል ነው የሚለውን ነገር ለማጣራት ሞክረናል። ሁለት የተለያዩ ሀሳቦች አሉ። አንደኛው አልተለያዩም፣ ሁለተኛው ደግሞ ተጣልተዋል የሚል ነው። አልተጣሉም የሚለውን ብዙም እንትኖቹን እያገኘን ባይሆንም፣ ቅዱስ በቅርቡ ግን የተለያየ ስራዎችን ጀምሯል። ለዛም ደግሞ የተለያዩ አካውንቶችን ከፍቷል። ማህበራዊ ሚዲያዎችን ማለት ነው። ያ ማህበራዊ ሚዲያ እንዲያድግ እሱን አገኘን ብለው ሰዎች በሚያስቡበት በሚሄዱበት ርቀት ላይ የቅዱስን ማህበራዊ ሚዲያ ለማሳደግ ነው የሚሉ የተለያዩ ሰዎችም አሉ። ጓደኞቹም አልተጣሉም ነው የሚሉት። እሷም ልክ እነዚህ የምታወራቸው ነገሮች በብዛት ድሮ ላይቭ ላይ ገብታ የምታጋራቸውንም እንደ ምክር የምታካፍለውን ሀሳብ ነው ሰው አሁን ላይ እየተጠቀሙ ያለው ይላሉ። ብዙዎች ደግሞ በስራ ምክንያት ከሀገር ወጥቷል ያንን ደግሞ አሁን ላይ እሱ እዚህ ስለሌለ የተለያዩ ቪዲዮዎችን ስሰራ ብቻዋን እየለቀቀች ስለሆነም ነው የሚሉ አሉ። በተለያዩ ሚዲያዎች ላይ ደግሞ አሁን ላይ ብቻዋን መሆኗ ልጅ ከወለደች በኋላ በፊት ላይ የሰጠቻቸው የተለያዩ ኢንተርቪዎች አሉ ከቅዱስ ጋር በሚያደርጉበት ንግግር በሚያደርጉበት ሰዓት እና የእሱ ቤተሰቦች እንደማይፈልጓት በተደጋጋሚ ስታወራ ነበር። ለምሳሌ ምን ብላለች? በፊት ለቫኬሽን እናንተ ጋር በምመጣበት ሰዓት ከቤታችሁ ርቄ በሚሄድበት ጊዜ፣ እናንተ ጋር ቆይቼ በምመለስበት ጊዜ የተለያዩ ስጦታዎችን ሰጥታ የምትሸኘኝ የነበረች እናት ቤተሰቦች የምረቃታችን ቀንና የቀለበታችን ቀን ላይ መምጣት እንዳልቻሉ ትዳራችንን መቀበል እንዳልፈለጉ አዲስ እንደሆነባቸውም ሳቅ ደንግጫ ደንግጫለው እና ምክንያታቸውም እንደሆነ አላወቅኩም። እብን የሰርጋችን ጋር እኔ እናንተ ብቻ ሆነን የአንተ ፋሚሊዎች መምጣት እንደማይችሉ ለቤተሰቦች እንዴት ብዬ ስላስረዳ ስትል በግልጽ ስታወራ ትሰማለች። ና ቅዱስስ ለምን አለቀሰ? የሚያቀውስ እውነታ ምን ነበረ? እሷንስ ለምንድን የጠሏት የሚለውንም በጥልቀት እያየን ስንሄድ ብዙ የተለያዩ ሀሳቦችን ስታነሳ ነበረ ሊያ ና በተደጋጋሚ ምን ስትል ትሰማለች። ወደ ትዳር ከመግባታችሁ በፊት የትኛውንም አይነት የፋሚሊ ኬስ ወይንም ከቤተሰቦቻችሁ ጋር ያላችሁን ነገር ጨርሱ ስትል በተደጋጋሚ ሊያ ስታወራ ነበር እና ትናንሽ ሀሳቦችን እያነሳን ለመነጋገር ብንሞክር ልዩ ምን ትላለች? አሁን ላይ ደህና ነኝ እግዚአብሔር ያበረታኛል ልጄም ስላለኝ እድለኛ ነኝ። ነገር ግን አንድ ምክር ልምከራችሁ። ደስታችሁን በሰው ላይ አታድርጉ። ማለት አንድ ሰው የደስታችሁ ምንጭ ሊሆን አይገባም። ደስታችሁን በፈጣሪያችሁ ላይ መተው፣ በሱ ብቻ መደሰት መቻል አለባችሁ ስትልም ትሰማለች። ሁለተኛው ግራ የሚያጋባ ውሳኔ ምንድን ነው? ልዩ የቤት እቃዋን ሸጣለች። ይሄ ደግሞ ብዙ ባለትዳሮች በሚጣሉበት ሰዓት የሚወስኑት ውሳኔ ነው። የቤት እቃቸውን ከትዳር አጋራቸው ጋር ያሉ ያሳለፉትን ነገር ለማጥፋት ትዝታውን ለማጥፋት ስለሚፈልጉ የቤት እቃዎቻቸውን ይሸጣሉ እና ሊያም ከወሰነቻቸው ውሳኔዎች መካከል አንዱ ይሄ ነው። የቤት እቃውን አውጥታ መሸጥ ነው። ሁለተኛው ደግሞ ራሷን በስራ በጣም ቢዝ እያደረገች ነው። ነገሮችን ለመርሳት እየሞከረች ነው ከልጇ ጋር ያላትን ነገር በደንብ በቃ እንጆ እያረገችበት ነው። እና ያው አዳም ሲሄድ አዳም ይመጣል ነው የሚባለው። ካልሆነ ደግሞ ወደ ቤተ ክርስቲያን መቅረብ ነው ስትል የምትሰማው። ሊያ ብዙ ሰዎች እያበረታቷት ይገኛሉ። ምክንያቱ ምንድን ነው የሚለውን አንድ ሁለት ሚዲያዎች ላይ ምን ብለዋል? ቅዱስ ስለማገጠባት ነው የሚሉ አሉ። ገንዘብ ስለመጣ ትቷት ሄደ የሚሉም አሉ። በቤተሰቦቹ ምክንያት ነው የተለያዩት የሚሉም አሉ። እንደኛ ሚዲያ ግን በተደጋጋሚ እሷም እያነሳቻቸው ያሉ ሀሳቦች አሉ። እነሱን አክሴፕት እናደርጋለን። ያም ምንድን ነው እየተጣሉበት ዋና ምክንያት የቅዱስ ቤተሰቦች ናቸው ስትል በብዙ ሚዲያዎች ትደመጣለች ማለት ነው። እና ሁለቱ ደስተኛ ሆነው በሚኖሩበት ቤተሰብ ምን አገባው ማለት ምን አለ ብትተዋቸው ደስታውን ስኬቱንም እግዚአብሔር እስከፈቀደላቸው ድረስ ቤተሰብ ባይገባበት ጥሩ ነበር ብዬ ነው የማስበው። እና ደግሞ እሱስ አምኖበት ወዷት ደስተኛ ሆኖ የገባበት ህይወት ከሆነ ምን አለበት ከልጆቹ ከልጁ ጋር ከሚስቱ ጋር ደስተኛ ቢሆንና ቤተሰቦቹን መስማት ቢያቆሙ። ይህ የኛ ሀሳብ ነው። ነገር ግን እውነታው ምን ድረስ ነው? ምንድን ነው? እንዴት ነው? ምን ተፈጥሮ ነው የሚለውን በጥልቀት እሷ ከተናገረቻቸው ቮይሶች ጋር ድቴሉን እናሰማችኋለን። እዚህ ድረስ ከደረሳችሁ እንግዲህ ትንሽ ፖይንት አግኝታችኋል ብዬ ነው የማስበው። በተቻላችሁ አቅም ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አርጉልኝ፣ ሼር አርጉ። የእናንተ ሳሳብ ምንድን ነው? ትዳር ላይ ቤተሰብ መግባት አለበት ወይንስ የለበትም? ማግኘትና ማውጣትስ እሹ ሊሆን ይችላል ወይንስ አይችልም የሚለውን ኮመንት ሴክሽንናችሁ ኮመንት ሰክሽኑን በመጠቀም ሀሳባችሁን አጋሩን። ሰብስክራይብ ሰብስክራይብ ማድረግ እንዳይረሳ፣ ለእናንተ ምንም አይደለም፣ እኔ ግን ይጠቅመኛል። ስለዚህ ትብብራችሁ እንዳይለየኝ ስል እንደ ቤተሰብ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮ ትጋብዛለሁ። ባይ ባይ። አቁኛል፣ ከዛ ማለት እንደምትወደኝ ነው ማቀው ሁሉም ቤተሰብ ነው የሚያውቀኝ። ከዛ በኋላ ግን ሽማግሌ ሊላክ ነው ልንጋባ ነው ሲባል ሁሉም ሰው ተቀያየረ። ከዛ ለእኔ በጣም ግራ ይገባኝ። ማለት ባያቁኝ ምናምን እንደ አዲስ ሰው ማነች፣ ምንድነች ምናምን ሊመጣ ይችላል። እናንተ ከመጋባታችን ከሶስት አመት ከአራት አመት በፊት የሚያውቁኝ ሰዎች ሙሉ ለሙሉ ተቀየሩ። ኢቨን ፕሮግራማችንን ማንመጣም አሉ። ለእኔ በጣም ከባድ ነበር። ከዛ ደግሞ ማለት አንተን ካለ ቤተሰብህ ብቻህን ምንድን ነው ማደርግህ? ፕሮግራም ቀለበት እየተጋባን ነው ብለን ቁጭ ብለን አንመጣም ማንም አይመጣም ሲባል እኔ በጣም ነበር ግራ ይገባኝ። ለአንተ ምን አይነት ምላሽ መስጠት እንዳለብኝ እራሱ አላቅም። ከዛ ለቤተሰቦቼ የምንድን ነው ምላቸው ለራሴ ራሱ ምን ብዬ እንደምነግረው አላቅም። ከዛ ሁሉም ሰው ማለት በቃ እኔ የሆነ ዝም ብላ የሆነች ሴት አምጥተህ እንዳገባህ አይነት ነገር ነው ያለው። ከዛ ማንም ሰው ደውሎም እንኳን ደስ አለሽ ያለኝ የለም። ኢቨን ሽምግልናው ሽምግልናው አልፎ ከሶስት ወርናም በኋላ ስመረቅ ማንም ሰው ሌላ ጊዜ ለብሬክ ስመጣ ብር ሰታኝ የሆነ በቃ የሆነ ነገር ገዛ ስታ ምናምን ነበር ምትልከኝ እናትህ። ከዛ በኋላ ያ ሁላ ነገር ሲቀየር ከአዲስ ማለት ትዳር ማለት ለእኔ በጣም ትልቁ ቀኔ ሽምግልና ቀናችን ነው ማለት በቃ በጣም ትልቅ ቀን ነው። የዛን ቀን እንኳን ደስ አለሽ ያላለኝ የኔ ሰው በቃ አይደለም ብዬ ነው አሁን እኔ ዛን የማሰቡት። ጭራሽ እነሱ ጭራሽ ደስታቸው የሚያስደስታቸው ከዛ ለእኔ ብቻ ሳይሆን ያንተ ደስታቸው የሚያስደስታቸው ብያቸው የማስባቸው ሰዎች ጭራሽ ሙሉ ለሙሉ ነገሩ ሲጠፋ ለእኔ በጣም ነበር የሚከብደኝ። ከዛ ቤት ምን ብዬ እንደማስረዳቸው አላቅም። አይመጡም ቤተሰቦቹ ምናምን ስል ከዛ አንተ በዛ ዛን ጊዜ የሚሰማ ደስታ የሚሰማ ስሜት ከዛ ቢመጡ እዛጋ ያለው ደግሞ የሚኖርህ የነበረው ደስታ ከዛ ደግሞ ፕሮግራሙ ላይ መጡ፣ አንመጣም ብለው ነበር። ከዛ መጡ። ፕሮግራሙ ላይ መጥተው ሙሉ ለሙሉ እኔ እናንተ ቀለበቱና ግራጁዌሽኑ ስናለቅስ ነበረ። ይዋል ነው የነበረው ውስጣችን የነበረው እንትን፣ ከነበረኝም ኤክስፒሪንስ ና አላመኑብኝ ብዙ ሰዎች፣ እነሱ ልክ ናቸው። ብዙ ሰዎች ግን ያስደነግጠኝ የነበረው እናቴ አላመነችብኝ። ይሄ ልጅ እያገባ ነው ወይስ ዱርዬ እየሆነ ነው? ከቤት ልውጣ ነው? እንደዚህ ልንከራይ ነው የሚል እቅድ ያመጣው ደግሞ በዚህ ፍጥነት አልጠበቀችም እሷ ገና ብዙ ነገሮች ያስተካክላል፣ እንደዚህ አይነት ድክመት እንደዚህ አይነት ድክመት አለበት ምናምን፣ እሱ ፍቅር ነው ያለው እንጂ እነዚህ ነገሮች ለባልነት ነገሮች ማስተካከል አለበት ምናምን ብላ ነበር የምታስበው፣ ና እሷም አላመነችብኝ። እሱ ነበር በጣም ከባዱ ያስደነግጠኝ የነበረው ነገር። የሌላ ሰው ብዙ በእኔ ሕይወት ውስጥ ብዙ አያስደነግጠኝም፣ ብዙ አይደንቀኙ ነበር ሌላ ሰው የሆነ ነገር ሲል፣ እሷ የሆነ ነገር ስትል ግን ይከብደኛል ብዙ ጊዜ ና እሱ ከባዱ ከባድ ያልሆነበት ከባድ ይሆን ነበር፣ በእኔ ፐርሰናሊቲ ቢሆን ግን፣ ከባድ ያልሆነበት እስከዛሬ የሚገርመኝ ነገር አንቺ ሆን የሰራሹ ማንነት አለ ኔ በቃ የሱራፊት የሚባለውን ሰው ከፍቅር አንጻር ከትዳር አንጻር ያንቺ ለእኔ ጥሩ መሆን፣ ለእኔ በጣም ማሰብ አንቺ በጣም ማሰብ ሽልኝ ቁጥር ነው የእውነት ለመናገር በጣም ማሰብ እንዳለብኝ የገባኝ እንጂ የእኔ የሪሌሽንሽፕ መጠን የፍቅር መጠን ሊሚትድ ነበረ። እና እንደዚህ ህይወት ድረስ ይሰጣል። ሰው እንደዚህ አይነት መስዋዕት ድረስ